መተያዘ ግለሰቡ ከሀገር የመውጣት እንቅስቃሴዎች እንዳሉ መረጃዎች የደረሱን ስለሆነ ከዚህ አንፃር፣ በአቅራቢያው ያያችሁት የምታገኙት ግለሰቦች በሙሉ ለፖሊስ ሌላ ምንም አይነት አካላዊ ነገር ውስጥ ሳትገቡ ግለሰቡን ለፖሊስ ሪፖርት በማቅረብ የሚያዝበት ሁኔታ እንድታመቻቹና እንድትተባበሩ በዚህ አጋጣሚ ጥሪያችን እናቀርባለን ማለት ነው። ፓስተር ትዝታው ሳሙኤል ላይ የክስ ደብዳቤ የወጣውን ተመልክቼ በጣም ነው ያፈርኩት። ምክንያቱም ቤተ ክርስቲያን ስትከሰስ እንጂ ስትከስ እኛ ተመልክተን አናውቅም። እውነት ክርስቶስን ብቻ የምታመልክ ከሆነ ራሷ ክርስቶስ ከሆነ እራሱ ክርስቶስ በሄደበት መንገድ ፈለጉን፣ ዱካውን እየተከተለች መርቃት ነው ያለባት። ይሄ ምን ልታደርገው ይሄን አሁን አሳስረ ትችለዋለ ስንቱን ታሳስረዋል። አንድ እኮ አይደለም የመሲሁ ዘር አንድ አይደለም እኮ ምስክሩ ስንቱን ታስረዋል። ታቦት መክተፊያ ነው ችግርህን ትከትፍበታለህ፣ መከራህን ትከትፍበታለህ። ሰላም ጤና ይስጥልኝ፣ እንዴት አላችሁ? በመላው ዓለም የምትገኙ ወደ ዩዋብ ሚዲያ ተከታታዮች፣ እግዚአብሔር የተመሰገነ እንኳን ለገና ነው መልአክ ለቅዱስ ሚካኤል ዓመታዊ ክብረ በዓል በሰላም አደረሰን አደረሳችሁ። ዛሬ እንግዲህ የሊቀ መላእክት ቅዱስ ሚካኤል ዓመታዊ ክብረ በዓል ነው። ዛሬ በእውነት የሁላችንንም ጸሎት ወደ ሰማይ የሚያሳርግበት ዕለት ነው፣ ከሚከበርባቸው በዓላት ምክንያት አንዱ ቅዱስ ሚካኤል የሰውን ልጆች ሁሉ ጸሎት፣ ልመና ተቀብሎ ወደ አምላኩ የሚያሳርግበት አንዱ በዓል ነውና፣ ቅዱስ ሚካኤል የልቦናችሁን መሻት በእውነት ይፈጽምላችሁ። ሁላችሁም ኮሜንት ሴክሽን ላይ እግዚአብሔር የተመሰገነ ይሁንና የሊቀ መላእክቱን የቅዱስ ሚካኤልን ስም እንጽፋለን። ቅዱስ ሚካኤል አባት እያላችሁ ሁላችሁም ጻፉ። ጸሎት ያላደረጋችሁ ቀኑን ሙሉ ካላችሁ በእውነት ባላችሁበት ይህን ቪዲዮ ስጨርሱ ባላችሁበት ቆማችሁ ለአምስት ደቂቃ ያል ጸሎት አድርጉ። ለሊቀ መላእክቱ ቅዱስ ሚካኤል ወደ አምላካችን ወደ መድኃኒታችን ኢየሱስ ክርስቶስ እንዲያማልደን ጸሎታችንን፣ የልቦናችንን መሻት ከኃጢአት በስተቀር እንዲያስፈጽምልን ጸሎት አድርጉ። ቅዱስ ሚካኤል ብላችሁ ሳትጽፉ በእውነት እንዳታልፉ። ከአንድ ሺህ በላይ ቢቻላችሁ አስራ ሁለት ሺህ ኮሜንት ዛሬ የቅዱስ ሚካኤል ስም ቢሆን ደስ ይለናል። እንግዲህ ዛሬ የመጣሁት በዛሬው እንግዲህ ጠበቃ አያሌው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኮሚቴ ካዋቀረቻቸው ከጠበቃዎች ሰብሳቢ መካከል አንዱ ነው እና ትዝታው ሳሙኤል ሊያመልጥ እንደሆነ መረጃዎች እየደረሱን ነው እና እባካችሁ ያለበትን የመታቁ አካላቶች እንዲያዝ ለፖሊስ ምንም አይነት ጉዳት ሳታደርሱበት ለፖሊስ ጥቆማ ማድረግ አለባችሁ የሚል ቪዲዮ አውጥቷልና ያንን የምንመለከትበት ነው። በጣም ፕሮቴስታንቱ ይህን ሰሞን ሰምታችሁ ከሆነ ቀሲስ ዶክተር ዘበነ ለማ። ታቦት መክተፊያ ነው ብሎ ተናግሮ ነበር፤ እና እሱ ለምን አይታሰርም? ዘበነን መክተፊያ ነው ብሏል፣ ትዕዝታውን መክተፊያ ነው ብሏል የሚሉ ነገሮች የተቀነጫጨበ ነገር አይተው ትችቶችን እያቀረቡ ይገኛል። ያንን በስፋት እናያለን። ከምን አንጻር እንዳሉ የሚለውን እንመለከታለን። እንዲሁም ደግሞ ብዙ ፕሮቴስታንቶች በጣም በሚገርም ሁኔታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መክሰሷ በጣም ያሳፍረናል። ክርስቶስ እውነተኛ ክርስቶስ ተከታይ ከሆነች እንዴት ትከሳለች? እሱ መከራይቶ የለው የሚሉ አሉና ይህንን እንመለከታለን። እስከ መራ ግብሮ ፍጻሜ አብራችን ቆዩ። በማታው ፕሮግራም ደግሞ የሚካኤልን በዓል አከባበር ይዤላችሁ እመጣለሁ። እስቲ በቅድሚያ አንድ የፕሮቴስታንት እምነት ተከታይ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምጣት ይፈልጋል እና ለምንድን ነው ብለው ሲጠይቁት የመለሰውን ምላሽ ስሙት። የመጀመሪያው ለምን ኦርቶዶክስ መሆን ፈለግ? እውነት ስለምወድ እውነት ኦርቶዶክስ ጋር ነው ያለው ብለን ነው የምታስበው። አሁን ኢየሱስ ክርስቶስ እየሱስ እውነት ነው። ኢየሱስ ያለው ኦርቶዶክስ ጋር ብቻ ነው። በቃ ክርስቶፈርስ፣ እንኳን ደህና መጡ እንኳን ደህና መጡ ለተከታተላችሁት ነው። እውነት ያለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነዋል። እግዚአብሔር በእውነት ለቤቱ ያብቃ፣ ተጠምቄ ሥላሴ ልጅነት አግኝተ ስጋ ወደሙን ተቀብለ የመንግስት ወራሽ ለመሆን ያብቃል። እውነት ያለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስ፣ ትክክለኛው ኢየሱስ ክርስቶስ የሚሰበከው የሚመለከው ያለው እዚች ቤት ውስጥ ነው፣ እዚች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነው። ይህ ምንም አይነት ጥርጥር የለውም። እሺ፣ ምንም አይነት ጥርጥር እውነት ያለ ኢየሱስ ክርስቶስ እኛ ቤት ነው። በዚህ እምነት ያላችሁ በእውነት ደስ ሊላችሁ ይገባል። እሺ፣ ሁለተኛ የምንመለከተው እስቲ ዛሬ እንግዲህ ታቦታት ወጥተው በዓል ተከብሯል። ቅዱስ ሚካኤል እስቲ ቀሲስ ዘበነ ከምን አንጻር ነው ታቦት መክተፊያ ነው ያሉት የሚለውንና እና አንድ ወንድም የሰጠውን ሀሳብ እንስማ። ታቦት መክተፊያ ነው። ችግርህን ትከትፍበታለህ፣ መከራህን ትከትፍበታለህ። ታቦት መክተፊያ ነው። ዮርዳኖስ ሞልቶ መሻገር ሲያቅት የካህናቱ እግር ሲረግጥ ወደ አረባ የሚሄደው ወደ ጨው ባህር የሚገባው ወደ አዳም ከተማ የሚሄደው ዮርዳኖስ ወንዝ ተከተፈ፣ ተቋረጠ፣ ቆመ። ካህናቱ እግራቸው በደረቅ ምድር ላይ ረገጠ። ታቦት መክተፊያ ነው አልክ? አዎ መክተፊያ ነው። በፍልስጤም ወደ ዳጎን ቤት የወሰዱት የእግዚአብሔር ታቦት ምን እንደሰራ፣ እጅ እጅና እግሩን ቀነጣጥሶ ጣለው። በሁለተኛው ቀን ቢመጡ መጀመሪያ የወደቀው ሁለተኛ ቀን እጅግና እግሩ፣ በሶስተኛ ቀን እንዳለ ሙሉ በሙሉ ተፈረካክሶ አንገቱ ብቻ ቀርቶ ዳጎን ተከታትፏል። ማ ከተፈው? የእግዚአብሔር ታቦት ከተፈው። ታቦት መክተፊያ ነው አልከኝ? አዎ አጋንንትን ያንተን የክደት እሳቤና የዲያብሎስን አሰራር ይከትፋል። ማንም የሚሰማህ የለም። እንጨት ነው ታቦት መተፊያ ነው እንሸከመዋለን፣ እናምንበታለን፣ እንድንበታለን፣ እናመልኳለን፣ እንሰግዳለን። በፍቲማችን ስረታል እንሰግዳለን። ለመክተፊያው በቃ መክተፊያ ነው ካልከው፣ በቃ መክተ ተቀበደ ነው አልኮ ምንም ሌላ የሚያስፈልገ ነገር እኮ ፓስተር ተብሏል። ቅይንጤ ሆኗል። ለምን ኑሮ ያቀጠለም እንደ ሌሎቹ የዩቱብ ሰብስክራይበሮቹ ለማሳደግ ነው እንዳይባል፣ አምስት ሺ ያለው ሌላ ምንም ያደግለት ነገር የለም። ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችን ወደዛ ደህበት ለማድረግ ነው እንዳይባል፣ እየበዛን ይሄን ነው። ጭራሽ እንደ ምድር አሸዋ እንደ ሰማይ ከዋክብት እየበዛን እየበዛ እንዲሄድ ነው። እንደ ጉም ነጭውንን እንደ ጥጥ ባዘቱ በስተን ያለ ነው። እግዚአብሔር እየፈተነን ነው። መድኃኒዓለም ይመስገን ነው። ምንድን ነው የሚያገኝበት? እኔ ልንገራችሁ፣ አንድና አንድ ነገር በጣም ስለሚናደር ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ ደምቃ አሸብርቃ ሲያይ በጣም ይበሽቃል ይናደዳል። እችን አጥር እንደማያረግጣት የታወቀ ይሆን። ኢትዮጵያን አፈር አይረግጥ አፈሯን የረግጣት ቀንማ ስንት እኮ ወንድ የተወለደባት ኦርቶዶክስ ተዋሕዶ ቤተክርስቲያን ጡቷን አጥብታ ያሳደገችው ስንት ወንድ እኮ አለ። አንገቱን ደፍቶ ነው እንጂ ቀልተን ቸርች ነው በእንጨት ላይ እንደምን አለ ደህና እንዳሉም እያየሁኝ ነው። ለማንኛውም አሁን በተናገርከው ነገር ብቻ ራሱ እንደው ስሙን በአንድ በት ለመጥራት ብትደፍርም ብትሞክርም ምን ያህል ለክርስቶስ ጠላቱ እንደሆንክ ጻዳ ክርስቶስ እንደሆንክ ላሳየ ይችላል። ከመጽሐፍ ቅዱስ ፍቀድልኝ ወዳጃችን ምንድን ነው ያልከን? ታቦት የሚለው ይፈለጣልክ ሰው ታቦት ብለን የምንጠራው እኛ በኤርሲያናችን ውስጥ የጌታ ጠረጴዛ፣ ቅድስ ጠረጴዛ ወይም ደግሞ መሰዊያ እያልን የምንጠራው እንደሆነ ይታወቃል። ወደ ፕሮቴስታንቱ ስትሄዱ በተለይ በጴንጤ አዳራሾች ውስጥ የጌታ ጠረጴዛ ወይም መሰዊያ የለም። ስለዚህ ወዳጃችን እናንተ ጋር ያለሆንም ፈለጡት አለን። መጽሐፍ ቅዱስ ላይ ግን አለ፣ ማስረጃ በመጀመሪያ የቆሮንቶስ መልእክቱ ምዕራፍ 10 ቁጥር 21 ላይ ቅዱስ ጳውሎስ እንደዚህ ይላል፣ ከጌታ ማዕድ እና ከአጋንንት ማዕድ ልትካፈሉ አትችሉም ይላል። ሳይመልታኔስሊ ማለት ነው በተመዚህ ሰዓት ከጌታ ማዕድ እየተካፈል ከአጋንንት ማዕድ መካፈል የለብም፣ አይቻልም እያለን ነው። የጌታ ማዕድ የሚለውን እንግሊዝኛውም ደ ሎርድስ ቴብል ይለዋል የጌታ ጠረጴዛ ማለት ነው። ይህም ቅዱስ ቁርባን የሚሰናዳበት ማለት ነው። ማዕድ የሚለው እዚህ ጋር ማስረጃ ልስጥ። የለ ቃሉ ኦኬ፣ ተቀበል። የመጽሐፍ ቅዱስ መዝገበ ቃላት ያውም በማን የተዘጋጀ? በመጽሐፍ ቅዱስ ማህበር። የመጽሐፍ ቅዱስ ማህበር የራሳቸው የፕሮቴስታንቶችም ጭምር ነው ሰው ገጽ ሐምሳ አራት ላይ የሚላል እስክሪን ላይ ተመልከቱ። ማዕድ ይልና የምግብ ለተከታተላችሁት ነው። አዎ መክተፊያ ነው ያሉት። ኃይል አለው ምንም ማድረግ ይቻላል። አምላክ የሚያድርበት ነው፣ የአምላክ ማደሪያ ነው። ከትፎ ይጥልሃል፣ ይቀስፈሃል ነው ይህንን ያሉት። የሰራውን ታምር ያደርጋል። የክርስቶስ ማደሪያ ስለሆነ ይህ ታቦት ከሌሎቹ እንጨት የምትለው እንጨት የተለየ እንጨት ነው። አዎ እንጨት ነው፣ ከእንጨት ነው የሚቀረጸው አንክድም፣ ግን የተለየ እንጨት ነው። ኃይል ያለው ክርስቶስ የሚያድርበት እንጨት ነው ብለው ነው ለመግለጽ የፈለጉት። ወንድሜም ደግሞ አሁ እንኳን መክተፊያ ነው እኛን ስግድለታለን ምን አገባ ብሏልና ትክክለኛ ነገር እንድትሰሙ ነው። ብዙ ውዥንብሮች ስላሉ ማለት ነው። እሺ ጓደኛው ፓስተር በጋሻው ደግሞ ስንቱን ትከሳላችሁ ይለናል። ይሄ ምን ልታረገው? ይሄን አሁን አሳስረ ትችለዋለ ስንቱን ታሳስረዋል? አንድ እኮ አይደለም፣ የመሲው ዘር አንድ አይደለም እኮ ምስክሩ፣ ስንቱን ታስረዋል? የመጨረሻው መለከት ተነፋ። በቃ የመጨረሻ የዓለም መንግስት ለጌታችን ለኢየሱስ ክርስቶስ ሆነች ከዘላለም እስከ ዘላለም ድረስ ይነግሳል። በህግ እንጠይቃለን። ሁሉንም ቤተክርስቲያኒቷን የሚሳደበውን በሙሉ እንጠይቃለን። እንደሰማችሁት ወንድሜ ማብሮ በውጭ ሀገር መኖር ጋጠወጥነትን አያስተምርም። በውጭ ሀገር ስለኖር የሰውን ሃይማኖት መሳደብ የለብን ብሏል። በትክክል እግዚአብሔር ይስጥልኝ። ማንም በየትኛውም ዓለም ስለኖረ የሰውን ሃይማኖት የመሳደብ የማንቋሸሽ እኔ ለምን ውሃ ሰቅያ አላመልክም። መብቴ ነው፣ መብቴ ነው ሰዎች ከዛ ዓለም እንደወጣ ንጽጽር እየሰሩ እያስተማሩ ያመጡኛል እንጂ የማንንም ሃይማኖት የመሳደብ መብት የለን። ስለዚህ አንተም ነገ ቤተ ክርስቲያኒቷን የምትሳደብ ከሆነ ቤተ ክርስቲያኒቷን የምትገለገልበትን ልክ እንደ ወንድም የምታንቋሽች ከሆነ ቤተ ክርስቲያኗ መብቷን ታስከብራለች መብቷን ታስከብራለች። እኔ እኮ የሚገርመኝ ወንጌል ነው የእነሱ የነሱ ወንጌል ሰውን መስደብ የሌላውን ሃይማኖት ማንቋሽሽ ነው። እንዲህ ወንጌል የሌላውን ሃይማኖት መሳደብ መርገም ይፈለጥ፣ ይቆረጥ፣ ይጣል፣ ይቃጠል ነው ወንጌል። ይሄ ከሆነ ወንጌል በጣም እጅግ በጣም ያሳዝናል። እሺ መናፍቃኑስ ለምንድ ነው የሚቃወሙት? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዴት ትከሳለች የሚሉት ለምንድን ነው? ፓስተር ትዝታው ሳሙኤል ላይ የክስ ደብዳቤ የወጣውን ተመልክቼ በጣም ነው ያፈርኩት። ምክንያቱም ቤተክርስቲያን ስትከሰስ እንጂ ስትከስ እኛ ተመልክተን አናውቅም። እውነት ክርስቶስን ብቻ የምታመልክ ከሆነ ራሷ ክርስቶስ ከሆነ ራሱ ክርስቶስ በሄደበት መንገድ ፈለጉን ዱካውን እየተከተለች መድቃት ነው ያለባት። እርሱ ተከሷል፣ ተሰድቧል፣ ተተፍቶበታል። ስለዛ፣ ይህንን መንገድ የሚሻ በጠቅላላ ክርስቶስ ባለፈበት ማለፍ ይኖርበታል። አልጋ በአልጋ ነው መንገዱ፣ ግሸን ሲሄዱ አይደለም። እውነት እንናገራለን። የጨለማውን አሰራር በእግዚአብሔር ቃል እናፈርሳለን። የጨለማውን መንግስት ደግሞ ይዋጋል። ስለዛ እኛ የምንሰራው የእውነት አገልግሎት ስለሆነ ጨለማውን እየገለጥን ለትውልድ ብርሃን የሆነውን ክርስቶስን እንሰብካለን። ስለዚ መልእክተኞችን በማሰር መልእክቱን ማስቆም አይቻልም። ዛሬ ትዕዝታው ላይ ከሳል፣ ነገ እልፍ ትዕዝታዎች ይነሳሉ። ወንጌል ያሸንፋል። ወንጌል እያየለ እየበዛ ይሄዳል። የመሲሁን ዘር አንድ ደብዳቤ ሊያስቆመው አይችልም። ብዙ እግዚአብሔር የቀባቸው የጨለማውን አሰራር የሚያፈርሱ ወንዶችና ሴቶች እግዚአብሔር ልጆች አሉት። ስለዛ ደስ ይበላችሁ። እኛ ሀሴት እናደርጋለን። ክብር ለኢየሱስ ሲሆን፣ ተባረኩልኝ። በጣም ነው ለዚህ እንዴ፣ እስቲ ራሳችሁ መልስ ሰጡት። ለዚህ ልጅ እንዴት ትከሳለች? ክርስቶስ ስንት መከራ አይቶ የለ ወይ የሚል ነገር አስቷል። እናንተ ለዚህ ሰውዬ መልስ ስጡት። እኔም ብዙ ለዚህ ሰው ማብራራት አልፈልግም። እሺ፣ ጠበቃው ያሉትን እንስማ። በቀድሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘማሪና አገልጋይ የነበረው የአሁኑ የራሱን አዳራሽ እና እምነት ማከናወኛ ከፍቶ የሚንቀሳቀሰው ፓስተር ትዝታው ሳሙኤልን በተመለከተ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የክስ ቅሬታ ቤቱታ አዘጋጅታ አቅርባለች። ጠበቃና የህግ አማካሪ ያለቤታ ነኝ እንግዲህ እንደ ቤተክርስቲያኗ የህግ ባለሙያዎች አብይ ኮሚቴ ሰብሳቢ እና እንዲሁም ደግሞ እንደ ቤተክርስቲያኗ ልጅነት ከዚህ ግለሰብ ጋር በተያያዘ በተደጋጋሚ በውስጥ በምታደርሱኝ መረጃ መሰረት ግለሰቡ ላይ የህግ እርምጃ ሊወሰድበት ይገባል በሚል ጉትጉታዎች እንደነበሩ ይታወሳል። ሆኖም ግን ዝም ያልነው አንዳንድ ነገሮች ሁሌም በአደባባይ ሊገለጡ ይገባል ብለን ስለምናስብ አይደለም። ስለሆነም መሰራት ያለባቸው ነገሮች ሁልጊዜም በማስተዋል ሊሰሩና ሊከወኑ ይገባል። የቤተክርስቲያን መብትና ጥቅም ያስከብራል ብለን የምናምናቸውን ማናቸውን ነገር ከማድረግ ወደኋላ አንልም። ስለሆነም አሁንም ቢሆን ይህ የቀረበበት የክስ አቤቱታ ወይም ደግሞ የቅሬታ አቤቱታ የሚመለከተው የፌዴራልም እንዲሁም ደግሞ የአዲስ አበባ ፖሊስ ኮሚሽን ጉዳዩን በጥልቀት መርምሮ እንዲህ አይነት ተሳዳቢና ነውረኛ የሆኑ ግለሰቦችን ለፍትህ ያቀርባል ብለን ተስፋ እናደርጋለን። ስለዚህ በዝርዝር የከሳ ቤታችንን የቅሬታ ቤታችንን ከማስረጃዎቻችን እንዲሁም ደግሞ የሰው ማስረጃም ጭምር ተቀናብረው ቀርቧል። ይህ ጉዳይ በዋነኛነት የቤተክርስቲያኗ የሚመለከታት ስለሆነ በእኔ ገጽ ላይ የማስተላልፈው ባይሆንም በቅርቡ ግን ቤተክርስቲያናችን በግልጽ በዚህ ጉዳይ ላይ ያላትን አቋም በሚዲያዋ የምታስተላልፍ መሆኑን በዚሁ አጋጣሚ ላሳስብ እወዳለሁ። ነገር ግን ከዚህ ጋር በተያያዘ ግለሰቡ ከሀገር የመውጣት እንቅስቃሴዎች እንዳሉ መረጃዎች የደረሱን ስለሆነ ከዚህ አንጻር በአቅራቢያው ያያቸው የምታገኙት ግለሰቦች በሙሉ ለፖሊስ ሌላ ምንም አይነት አካላዊ ነገር ውስጥ አትገቡ። ግለሰቡን ለፖሊስ ሪፖርት በማቅረብ የሚያዝበትን ሁኔታ እንድታመቻችሁና እንድትተባበሩ በዚህ አጋጣሚ ጥሪያችን እናቀርባለን ማለት ነው። ስለሆነም ማናቸውም ግለሰብ እንደ ግለሰብ የግለሰብ ተሳዳቢ ከሆነ ስድብን የሚያበረታታ የትኛውም ሃይማኖት ወይም እምነት አለ ብለን አናምንም። ስለሆነም በእኛ ቤት ውስጥም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥም ተገኝታችሁ የምትሳደቡ ነውረኛ ቃላትን የምትጠቀሙ ከዚህ ድርጊታችሁ እንድትታቀሙ በዚህ አጋጣሚ መልእክት እያስተላለፍን እንዲህ አይነት ተግባር ላይ የተሳተፉ ማናቸውም ግለሰቦችን ለህግና ለፍትህ የማቅረቡ ስራ ቤተክርስቲያኗ በግሏ የምታከናውና የምትሄድ ይሆናል። እኛም እንደ ባለሙያ ግዴታችን እንወጣለን። እናንተ ምእመናን፣ ካህናት፣ አገልጋዮቻችን በሙሉ ከዚህ ጋር በተያያዘ ጥንቃቄ እያደረግን ለቤተክርስቲያን አንድነትና ህብረት ዘብድን ትቆሙ ዘንድ ለማሳሰብ ወዳለው አመሰግናለሁ። የተከታተላችሁት ነው እንግዲህ ያለበትን የምታውቁ ለፖሊስ ሪፖርት አድርጋችሁ እንዲያዝ አድርጉ። ለማምለጥ እንቅስቃሴዎች እያደረጉ እንደሆነ እየተሰማ ስለሆነ ለፖሊስ ሪፖርት አድርጉ ብለዋል ጠበቃ እያሌው። እንግዲህ ሁላችሁም በቻላችሁበት አቅም ኃላፊነታችሁን መወጣት አለባችሁ ብዬ አስባለሁ። እሺ፣ በመጨረሻ እስቲ አንድ ቃል ጊዜር ሰምተን እንለያይ። ነገ የሚካኤል በዓል እናከብራለን። አ የሚካኤል በዓል እዚህ ብቻ ነው እንደሚከበረው ሌላ ቦታ አይከበርም። አዲስ አበባ ውስጥ ብዙ ቦታ አለ ከአዲስ አበባ ውጭስ አለ አደለም? ከኢትዮጵያ ውጭስ? አሁን አንዳንድ ሰዎች ምን ያሳስባቸዋል? ነገ ሚካኤል በዓል ሲከበር ሚካኤል የት ነው የሚሄደው? ቦሌ ሚካኤል ነው የሚሄደው? መርካቶ ያለው ሚካኤል ነው? የካ ነው የሚሄደው ብለው የሚጨነቁ ሰዎች አሉ። መላእክት በሁሉ ቦታ የሞሉ አይደሉም? በሁሉ ቦታ የሞላ ማን ነው? እግዚአብሔር ነው። ታዲያ እናንተ እዚህ ሚካኤል ሚካኤል ስትሉት እዛም ያሉት ሚካኤል ሚካኤል ሲሉት ሚካኤል እንዴት ያዳርሳል? ብለው የሚጨነቁ ሰዎች አሉ። በጣም ይገርማቸዋል። እኔ ኃጢአተኛው፣ እዚህ ጋር ቆሜ የምናገረውን ንግግር እዚህ ያላችሁ ትሰማላችሁ። አሰቡ፣ እዚህ የሌሉ ሰዎች እንዲሰሙ ማድረግ ይቻላል አይቻልም? በምን? እዚህ ፊት ለፊት ያሉት መቅረጫ ካሜራዎች፣ ስልኮች ቀርጸው ዓለም ሁሉ እንዲሰማ ማድረግ ይችላሉ አይችሉም? ሰው የሰራው ካሜራ ዓለምን መድረስ ከቻለ እግዚአብሔር የሰራው ሚካኤል ዓለምን መድረስ ይችላል አይችልም? እንዴት ያለ አስተሳሰብ ነው! እንዴት መናናቅ ነው! ከእግዚአብሔር ጋር እኛ የሰራ ነው ቆርቆሮ እንኳን ዓለም ይደርሳል እኮ ቅዱስ ሚካኤል ዓለምን ደርሶ መርዳት አይችልም ብሎ ማሰብ እንዴት ያለ ነገር ነው! መላእክት በአንድ ቦታ ሆነው፣ ቅድም ነግሬያቸዋለሁ። ኤልሳ እስራኤል ሆነው የሶርያ ወሬ ይሰማ ነበር አይደለም? ነው አይደለም? ሲጀመር መላእክት አሁን ቅድም የጠቀስኩትን ጥቅስ ለዚህ ማስረጃ አድርጌ ልድገመው። የእግዚአብሔር መልአክ ብሉ፣ እስኪ በሚፈሩት ዙሪያ ይሰፍራል። አሁን የቁጥር ጥያቄ ልጠይቃችሁ ነው። የእግዚአብሔር መልአክ ሲል አንድ ነው ብዙ ነው አይደለም? የእግዚአብሔር መላእክት አይደለም ቢለው፣ የእግዚአብሔር ምን ስንት ነው? የእግዚአብሔር መልአክ በሚፈሩት ዙሪያ ይሰፍራል ምን ይላቸዋል መልአኩ ስንት ነው በጣም ጥሩ የእግዚአብሔር መልአክ አንዱ መልአክ እግዚአብሔርን የሚፈሩ ሰዎች ስንት ናቸው ስንት ናቸው የት ነው የሚኖሩት ቦሌ ሚካኤል አካባቢ ነው የሚኖሩት በዓለም ሁሉ ነው አደለ እግዚአብሔርን የሚፈሩ መልአኩ ስንት ነው የእግዚአብሔር መልአክ አንዱ ሚካኤል ማለት ነው እግዚአብሔርን በሚፈሩት ሰዎች ዙሪያ ምን ይላል? ይሰፍራል። ሚካኤል ብቻውን እግዚአብሔርን በሚፈሩት ሰዎች ዙሪያ ምን ይላል? ያድናቸውአል የተመሰገነ ይሁን እግዚአብሔር። በእውነት አመስግኑ። አንዱ መልአክ። አሁን ይህን ስላችሁ መላእክት በሁሉ ቦታ የሞሉ ናቸው አላልንምኝ። አልወጣን። በሁሉ የሞላ ማን ነው? መላእክት በቦታ ይወሰናሉ። አዎ ይወሰናሉ። ቦታም አላቸው። አለም መላእክት እዮራማ ኤረር የሚባሉ ከተሞች ሁሉ አሏቸው። በዚህ ሲሆኑ በዛ ይታጣሉ። ይሄ ያለ ነው። በሁሉ የሞላ እግዚአብሔር ነው። መላእክት ግን በጸጋ በሁሉ ቦታ መገኘት ይችላሉ። እንኳን እነሱ ቅድም እንዳልኳችሁ በዚህ በኢንተርኔት እኔም ብዙ ቦታ አገኛለሁ። እኛ አጥያተኞቹ መገኘት ይችለናል። ሰው በሰራው ቆርቆሮ በዚያ ላይ እቺ መሬት የምትባለዋ ፕላኔት አሁን እኛ ያለንባት ኳስ ማለት ለአንድ መልአክ እኮ እግሩ ስር የሚከታት ኳስ ያህል ነች። ለሚካኤል ምኑ ነች? እንደው እንደምናስበው እኮ ትልቅ አይደለንም። በነገራችን ላይ በጣም ትንሽ ነን እኮ፣ በጣም ትንሽ ነን። አንዱ መልአክ ምድርን ብቻውን መዞር ይችላል። አረ እኔ በጣም ማዝነው ነው በእውነት፣ ሰዎች ለሚካኤል ሲሆን የሚያነሱትን ጥያቄ ለሰይጣን ሲሆን አያነሱ፣ ከኔ ጋር ናቸው። ለምሳሌ እዚህ ሰፈር ያለን ሰው ኃጢአት እንዲሰራ የሚፈታተነው ማን ነው? መልሱልኝ። ሌላ ሰፈር ያለውንስ ሰይጣን ነው አይደለ? ሌላ ሀገር ያለውንስ ሰይጣን፣ በሁሉ የሞላ ነው ነው እንዴ? አይደለም። ግን ሰዎች ያም ሰይጣን ፈተነኝ፣ ይህም ሰይጣን ፈተነኝ ሲባል፣ እንዴ ሰይጣን በሁሉ የሞላ ነው እንዴ አይሉም። ሚካኤል ረዳኝ ስትሉ ግን ደማቸው ይፈላል። ለሰይጣን የማይጠይቁት ጥያቄ እንዴ ለሚካኤል ይጠይቃሉ። በጣም ያሳዝናል። አንዳንዴ ሰዎች ከአጋንንትጋ እንትጋ ፍቅር ያላቸው ይመስላሉ። ሰይጣን ሰይጣን የሚል መዝሙር ይዘምራሉ። ጎረቤቶቻችን አሁን ሰይጣን ተቃጠል፣ ሰይጣን እንዲያረግኩ፣ ጠላቴ እንዲያረግኩ የሚል አንድ ሺህ መዝሙር አላቸው። ሰይጣን ደስ አይበል የሚል መዝሙር ይዘምራሉ። ሚካኤል ደስ ይበል ሲባል ግን ይናደዳሉ። ሰይጣን ከኔ ዞር በል የሚል መዝሙር አላቸው። ናና ሚካኤል ናና ተብሎ ሲዘምር ለምን ይናደዳሉ? ሚካኤል ወደ ሁላችን ይምጣልን። ምዕመናን አመስግኑት፣ ቅዱስ ሚካኤል። ሚካኤል ፍጥነቱ የእኛን ሀሳብ ያህል ነው ምዕመናን ሚካኤል ድረስልኝ ብላችሁ ስትጠሩት ገና ሚካኤል ብላችሁ ተናግራችሁ ሳትጨርሱ መልአኩ አጠገባችሁ ነው ያለው። ካጠገባችን ነው ያለው። ፈጣን ጠባቂዎችን ነው የሰጠን እግዚአብሔር ስሙ የተመሰገነ ይሁን። ገና ለምነ ሳትጨርስ ሚካኤል ብለህ ሳትጨርስ፣ ገና ሚ ስትል ሚካኤል አጠገብ ነው ያለው። እንዲህ ይህን በምን አወቅን? ትንቢተ ኢሳያስ ምራፍ ስድስት ላይ ተነዋላ ነቢይ እግዚአብሔር ኢሳያስ እግዚአብሔርን ከፍ ባለ ዙፋን ላይ ተቀምጦ አየሁት አለ። ንጉሡ ዖዝያን በሞተበት ዓመት እግዚአብሔርን አየሁት። ወዮልኝ፣ ኃጢአተኛ ሰው ነኝ፣ ከንፈር የረከሰብኝ ነኝ ብዬ አለቀስኩኝ። ገና አልቅሶ ሳይጨርስ ኃጢአተኛ ነኝ ብሎ ሳይጨርስ ቅዱስ ቅዱስ ከሚሉት ከመላእክት መካከል ሱራፌል ከተባሉት የመላእክት ነገድ መሃል አንዱ ሱራፊ እሳት በጉጠት ይዞ መጥቶ ኃጢአት ተሰረየችልህ አለኝ ይላል ቅዱስ ሚካኤል። ኃጢአት ተሰረየችልህ ይበለልሁላችን። አይገርማችሁም? በእውነት ገና ተናግሮ ሳይጨርስ እኮ ነው። ኃጢአተኛ ነኝ ብሎ ሳይጨርስ መልአኩ በሮ መጥቶ ኃጢአት ተሰረየችልህ አለው። እንደዚህ አይነት ፈጣን ጠባቂዎች ስለሰጠን ስሙ የተመሰገነ ይሁን። የእግዚአብሔር መልአክ በሉ እስኪ በሚፈሩ ሰዎች ዙሪያ ይሰፍራል። ምን ይላቸዋል? ለመምህራችን እግዚአብሔር አምላክ ቃል ሕይወትን ያሰማልን። እኛም ከመላኩ ከቅዱስ ሚካኤል በረከት ረዴትን ያሳትፈን። እንግዲህ ለዛሬ ያስኩላችሁ ይን ይመስላል። በሌላ መርሃ ግብር እስክንገናኝ ላይክ ሼር ማድረጋችሁን ቤቱን ሰብስክራይብ ማድረጋችሁን እንዲሁም ኮሜንት ላይ ቅዱስ ሚካኤልን ስም መጻፋችሁን እንዳትዘነጉ። በሌላ ጊዜ እስክንገናኝ ጅግ አከብራችኋለሁ። ቸርን ሰንብት